አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ውድ ቤተሰቦች፣ ያልሰማችሁ ቤተሰቦች ተንትና ተማሸዳለውኝ፣ በጣም ደስ ብሎኛል። አልሐምዱሊላህ ረብልአለሚን ምስጋናዬ ይገባው የዓለማቱ ጌታ ስማን ወታላ እና ውድ ቤቶቼ በጣም ነው ደስ ያለኝ ከጎኔ ሆናችሁ ለምታበረታቱኝ ለምታጠነካክሩኝ አይዞ ስለምትልኝ ውድ እህቶቼ ምስጋናዬን አቀርባለሁ። አላህ Subhanahu Wa Ta'ala ጀዛችሁን ይክፈልልኝ። እንዲሁም ወንድሜ አያን፣ የኔ ምርጥ ወንድም ከልብ ከልብ ነው የማመሰግነው። አላህ Subhanahu Wa Ta'ala ጀዛህን ይክፈልልኝ። የሰው ልጅ ምንም አያደርግም አላህ Subhanahu Wa Ta'ala ብቻ እንጂ። ከልብ አመሰግናለሁ ወንድሜ ዋዬ። ወላሂ በጣም ታግሎ ነው ያስተካከለልኝ ያኛው ቻናል እምቢ ብሎ ነበርና ወላሂ ይሄ እምቢም ሲል ይሄን ደግሞ እንትን ሲልብኝ በጣም ነበረ ተስፋ የቆረኩት። የምን ተስፋ መቁረጥ ይስተካከላል። አይዞሽ ብለህ እንዳልከውም እስታያክ ሰጥተኛል። ከልብ ደግሞ አመሰግነ። ወንድም የዋየ ቃላት የለኝም የምገልጥበት አንተን ብቻ አላህ ሱብሐነ ወተዓላ በአዱኒያም በአህራም ስኬትን አላህ ይወፍቀህ ኢንሻላህ። ከምትወዳቸው ሰዎች ጋራ ከምትወዳቸው ጋር አላህ አይነጥልህ። መለየት በጣም ከባድ ነው። አላህ አይነጥልህ ወንድሜ ዋዬ ከልብ ነው የማመሰግነው። ጅዛኩም አላህ ያልጀዛ ወላሂ እኔ ቃላት የለኝ የምመገጽበት። እንዲሁም ውድ ጓደኞች የኔ ውዶች በጣም ነው የማወዳችሁ፣ በጣም ነው የማከብራችሁ። የኔ ውዶች ደስታዬ የሚያስደስታችሁ መከፋት የሚያስከፋችሁ ውድ እህቶቼ ከልብ ከልብ አመሰግናለሁኝ። ወላሂ እኔ እንጃ ቃላት የለኝም። ሁሌም ተጎን ሆናችሁ አይዞሽ፣ በርቺ፣ ይሄ ያልፋል፣ ይሄ ይስተካከላል፣ እንበርታ፣ እንሰራበታለን የምትሉኝ እህቶቼ ወላ ከልብ አመሰግናለሁኝ። የማላውቀውን የምታሳዩኝ፣ የምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ሁላችሁም ከልብ አመሰግናለሁ። አላህ ሱብሃነሁ ወተዓላ እንጀላችሁን ይክፈልልኝ። አላህ በአዱንያም በአኺራም ስኬትን አላህ ይወፍቃችሁ። ዩቱብን ደግሞ ሰርታችሁበት የምትጠቀሙበት መልካም ስራ የምትሰሩበት የለፋችሁበትን ምንዳ የምትከፈሉበት አላህ ያድርግላችሁ እናንተም ሰዓታችሁን ሞልታችሁ ሰባችሁ ሞልታችሁ ዩቲዩብ ተቀብሏችሁ አላህ መልካም ስራ የምትሰሩበት የስራችሁን ጥሩ ምንዳችሁን የምትመነዱበት አላህ ያድርጋችሁ። ከልብ ከልብ አመሰግናለሁ የኔ ውድ ጓደኞች ሁላችሁንም፣ ወላሂ እከሌ ከሌ ማለት አልፈልግም። ሁላችሁም ሁላችሁም ደስታዬ የሚያስደስታችሁ ነኝ። ደስታችሁ የሚያስደስተኛል ተደስታችሁን እንዳያችሁ በጣም ምኞቴ ነው። የኔ ወዶች አላህ ባላችሁበት ሰላም ያደርጋችሁ፣ አላህ ይጠብቅልኝ። ከልብ ከልብ አመሰግናለሁኝ። ወላሂ ተስፋ ስቃረጥ እነ ፋጥሙዬ እነ ሀሲናት እነ ከሙዬ ሁላችሁም የምታበረታቱኝ፣ ይህንን ተስፋ መቁረጥ ነገ ሌላ ቀን ነው የምትሉኝ እህቶች ወላሂ ከልብ አመሰግናለሁ። ቃላት የለኝም ቃላት የለኝም፣ የኔ ውዶች እናንተን መገልጽበት ቃላት የለኝም። አላህ ስብሀነሁ ወተዓላ ይመንዳችሁ፣ መልካም ስራችሁን አላህ ያብዛልኝ። ደግሞ ተቀብላችሁ መልካም ስራ የምትሰሩበት አብረን የምንሰራ አላህ ያድርገን እና የኔ ውድ እህቶች በጣም ነው የምወዳችሁ በጣም ነው የማከብራችሁ። ወላይ እኔ በጣም ንግግር በጣም ስለምፈራ አልችልም። እና ባላችሁበት አላህ ይጠብቅልኝ ረጅም ዕድሜ ከአፊያ ጋራ ከኢባዳ ጋር አላህ ያወፍቃችሁ ሰላማችሁ ብዝት ይበል። ባላችሁበት ከልብ ከልብ አመሰግናለሁኝ። ዛሬ የመጣሁት ለምስጋና ነው እና የኔ ውዶች ወላይ እኔ ቃላት የለኝም እናንተን የማመሰግንበት። ክበሩልኝ፣ በጣም ነው የማመሰግነው። ዛክማላ ረ ጀዛ አላህ። ለእኔም ደግሞ እንሻላ ዛሬ እንደተቀበለኝ መልካም ስራ ሰርቼ እኔም ቤተሰብ የምጠቅምበት የተቸገረ የምጠቅምበት አላህ ያደርግልኝ፣ መጨረሻውን አላህ ያሳምርልኝ እንሻላ። እኔ ውዶች፣ በጣም ነው የማመሰግነው። የአላህ ሱብሓነሁ ወተዓላ ሰላም በእናንተ ላይ ይሁን። ባላችሁበት፣ በጣም ነው የማወዳችሁ። እኔ ደሞ ወዳችሁ አላህ ሱብሓነሁ ወተዓላ ይውደድልኝ። ከልብ አመሰግናለሁ። እኔ ውዶች፣ ሰላሙ አለይኩም ወረህመቱላሂ ወበረካቱ።